ሰላም ለእናንተ ይሁን ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ። ትንሳኤ ማግስት ላይ ነን ያለነው፣ አዳዲስ እና ትኩስ መረጃዎችን ይዤላችሁ መጥቻለሁ። በመጀመሪያ ገነት ንጋቱ ከአስራ አራት አመት የትዳር ፍቺ ቆይታ በኋላ ድጋሚ ባለቤቷ ከረዳት ፕሮፌሰር ጋር ማለት ነው ተጋብተዋል። ስለ እሱ ጥልቅ መረጃ ይዤላችኋለሁ። በጣም ደስ ብሎናል። እንኳን ደስ አላችሁ እንላቸዋለን። እንዲሁም ደግሞ ፓስተር ሶፊ እና ፓስተር ዳዊት እውነት ወደ ኦርቶዶክስ መጥተው ነው ወይ የምትመለከቱት ፎቶ በጣም እየተሰራጨ ነው። ስለሱ የምነግራችሁ ነገር ይኖራል። ሌላኛው ደግሞ እጅግ በጣም በስብእናው በመልካም አስተሳሰቡ የምናውቀው ተወዳጁ አርቲስት ያሬድ ነጉ በቃሊቲ እስር ቤት ምን ሊሰራ ነው የገባው? ቃሊቲ እስር ቤት በበዓል እለት ተገኝቷል። ስለሱም የምነግራችሁ መረጃ ይኖራል። እስከዛው ድረስ አብራችሁ ይሁን የዛሬ አመት በፋሲካው ማግስት በእስር ቤት የነበርኩት መለፌዳው በአመቱ ግን ዛሬ እናንተ ፊት ቁጭ ብዬ ቪዲዮ ለመስራት እግዚአብሔር ፈቅዷል ማለት ነው ከዛ ከጨለማና ከአስፈሪ ቦታ አውጥቶ አንተ ፊት ዛሬ ላቆመኝ ለድንግል ማርያም ልጅ ለኢየሱስ ክርስቶስ ምስጋና ይድረሰው ያልኩኝ የዛሬውን ቪዲዮ ጀምራለሁ ማለት ነው። ውድ ቤተሰቦቼ በቀጥታ ወደ ቪዲዮቹ እናልፋለን። አብራችሁኝ ቆዩ። ወደ መጀመሪያው ቪዲዮ ሳመራ፣ እንግዲህ አንድ በኦክሲጂን ላይ የምትተነፍስ ሴት ስግደት ስትሰግድ አይተን በጣም አዝነን ብዙዎቻችንም ቪዲዮን ሼር አድርገ ነው እንግዲህ በሚሊየን ታይቷል። እሱን ቪዲዮ ላሳያችሁ እስኪ። ታመኛለህ ጌታ ተምኛላንተው ተምነኛለህ ጌታ ናፍቀኸኛል። እውነት በእናትህ ልማል ባዛኝቱ ልማል በአጠፈ በጀርባዋ ልማል ንገርልኝ ብዬ እሷን ነው የላኩት፣ ማርያምን፣ ማርያምን፣ ማርያምን፣ ማርያምን። ጌታዬ በጣም ናፍቀኛል። ነፍሴን እስኪ አማት ቤቴም ናፍቃለች። በዚህ ዓለም ብትነት መኖር እየደከማት ለካንስ፣ ጌታዬ ለካንስ አንተዬ ከኔ ናፍቆት ይልቅ ናፍቆት በርትቶ ቀድመህ በሬ ላይ ነህ ለካ ቆይተሃል። ባልሰማህም ምን የፈጥረህኛል ሞተ ታንኳኳለህ ማልደህ የጀንበር መክረሙ ጊዜ ሳይገድብህ ማነው እስክል ድረስ ትግስት ሳይነጥፍ ትጠብቀኛለህ። አሁን ዝም በሉ፣ በቀ ዝም እምባ ያስገበርከኝ ሐዘኔ ተደበቅ ያስከፋኝ ዘመኔ ውጠት የተጠንቀቅ ብቸኝነት። በጣም በጣም ልብ የሚነካ ቪዲዮ ነው። እንግዲህ እንዳያችሁት ከዚህም በፊት ታቦት በምናጅብበት ሰዓት፣ በጥምቀት ባህል ላይ ማለት ነው፣ ምንጣፍ ተሸክማ፣ ምንጣፍ እያነጠፈች በጣም የእሷን ፎቶና እና ቪዲዮ እየተቀባበሉ እግዚአብሔር ማሪ ሲሏት ነበረ። ዛሬም እንደተለመደው እንግዲህ ለዚህ ሴትዮ እግዚአብሔር አምላክ እንዲጎበኛት፣ በትንሳኤው ነፃ እንድትወጣ እንጸልይላታለን ማለት ነው። ሁላችሁም ኮመንት ስር መልካም ምኞታችሁን ግለጹላት። ሌላው ደግሞ አስደናቂ መልክ ከዲያቆን ሄኖክ ኃይሌ ተላልፎልናል። እስኪ እንስማ። ጾም ስግደቱ ሲቆም ጸሎቱ ተረሳ፣ እኛ መሙት ጀመርን አንተ ስትነሳ። ይህንን ያለው መምህር ዲያቆን ሄኖክ ኃይሌ ነው። ብዙዎቻችን የፋሲካ ጾም እንደወጣ ጾም ጸሎታችንን ረስተን ወደ ቀድሞ ኃጢአታችን፣ ወደ መጠጥ፣ ወደ አልባሌ ቦታ እንመለሳለን። ይህ ቢያሳስበው ነው ይህ መምህር ይህንን ግጥም የጻፈው። ሁላችንም እንግዲህ እግዚአብሔር አምላክ ጾምም ሲሆን ሳይሆንም በቤቱ እንዲያኖረን እንለምነዋለን ማለት ነው። እናንተም በዚህ መልእክት የተሰማችሁን ሀሳብ መስጠት ትችላላችሁ። ቴክስት ኮፒ ፌስት እያረጋችሁ ምትልኩ ሰዎች ይረፉ በበዓል እንግዲህ ሁሉም ሰው ቴክስት ይላል አካል እኔም ለጓደኞች ይልካለሁ ያንን አስ አንድ ብር የላከው መልክት አለ እስኪ እንስማ። እንደ ሀሳብ ኢትዮ ቴሌኮም ፍሬሽ ኮርነር ምናምን የሚልኩልንን የባልቴክስቶች ኮፒ ፔስት እያደረጋችሁ ባት ልኩልን፣ በቃ እንኳን አደረሰ ማለት እንኳን አደረሰ በቂ ነው። ስምንት መስመር ተጨነቅንባችሁ አባ ያደለ ዘመን ይሰራበታል፣ እየደጋገርን። ስምንት ስንኝ አገኝቶ ነው ማለት ኮፒፔስት እንደሆነ በቃ ያስታውቃል። ለእኛ ማይልኩልን ነው እንዲህ ይመስሏችሁ ይልኩልን አልኮ እግዚአብሔር አረፉ ለማለት ነው። ከድርጊታችሁ ተቆጣጥሩ። እንኳን አደረሳችሁ ከሌላ ቦታ ኮፒ ፔስት እያደረጋችሁ ባት ልኩ መልካም ነው ብሏል። እንግዲህ ሌላው ነገር ደግሞ በጣም አነጋጋሪ የነበረው የዶሮ ገበያ ነው። ዶሮ በጣም እሳት ሆኗል። እስኪ እንስማው የዶሮ ገበያው እናንተ ጋስ እንዴት ነው? ኢትዮጵያ ያላችሁ በተለይ የዶሮ ገበያው እንዴት ነው ያለው ሁኔታ የሚለውን እስኪ ኮመንት አድርጉ። አዳምጡት ወገን። ኑሮ ምን ያለ እንደተወደደ የምታውቁት። ይችን ዶሮ ይችን ሁለት ሺ ብር ነው የገዟት አሱ ስንት ብር እንዳወጣሁበት እንኳን እንዳለ ግሮ በምን ንግባባ እንዴ? ኦሮምኛ ይናገር አይሰማ፣ አማርኛም ብትወሩት አይሰማ፣ ትግርኛም አይናገር አይሰማ። በምን ንገሩ? ጭራሽው ያንቀላፍ። እኔ እኮ ወሩ ሙሉን እንቅልፋችን ነው ለሲብራዎች የገዛሁት እሱ ግን ይተኛል። ኑሩን እንዴት እያደረጋችሁ ይህን ጥያቄ በእውነት እናመሰግናለን። በጣም ይደንቅ ነው ይዘወ እኔ እንቅልፍ አጥቼ ሁለት ሺህ ብር አንጥቼ የገዛሁት እሱ ግን ያንቀላፋል ብሏል። ማርኬቱ በጣም ተወዷል፣ እውነት ለመናገር እንግዲህ፣ በፊት ሁለት ዶሮ የሚገዛው ዋጋ ዛሬ አንድ ዶሮ ነው የሚገዛው። ለማንኛውም ይሄድ ኑሮ እንግዲህ መረጋጋት እንዲሰጠው ፈጣሪ እንለምነዋለን፣ ፈጣሪያችንን። እንግዲህ ወደ ቀጣይ ቪዲዮ ደግሞ እናልፋለን ጌታ የሆነ ደም ግባት አልባ፣ ምን ነክቶኛል? ጸሎቱ ጠፍቶብኛል፣ ስግደት ለአንተ ሲሆን ጊዜ ያደክመኛል። ስንት ይዞ ሮጦ እህል ቅም የኔ ክደ ቆጡ ምን ነክቶኝ ነው ደጅ መድረስ ለእግሬ ብርቅ የሆነ ነው። ምን ገባብኝ እኔ ንጉሥ ምን ይዞኝ ነው ምን የከፋሱስ

ካንተ ቤት ነው እንዲስ ኮን ድረስ መግባት ካንተ ቤተ መቅደስ የታወቀኝ የናፍቀኝ ግን ያቃጥል እንደቀጥል። በጣም የሚገርም ሜሴጅ ነው እንግዲህ፣ ከቤቱ የጠፋ ነው እግዚአብሔር አምላክ ወደ ቤቱ ወደ በረቱ ይሰብስበን እላለሁ። አሜን እያላችሁ ኮመንት ስር ጻፉልኝ ማለት ነው። ዛሬ ደግሞ ሌላኛው በጣም መነጋገሪያ የሆነው እንግዲህ ከአስራ አራት ዓመት የፍቺ ቆይታ በኋላ ወደ ትዳር የተመለሱት አርቲስት ገነት ንጋቱ እና ባለቤቷ በዛሬ ሁለት እንግዲህ መጋባታቸው እና እንደ አዲስ ትዳር መመስረታቸው ይፋ ሆኗል ማለት ነው። በራሷ ዩቲዩብ ቻናል የተለቀቀው ቪዲዮ እጅግ በጣም አነጋጋሪነቱን ቀጥሏል። እንግዲህ ከሆነ ወራት በፊት ሴፉ ሾላ ቀርበው እንደዚህ ብለው ነበረ እናድምጠውስ ሰዎች

ሴት ካመረረች አመረረች። እውነቱን ለመናገር ተቆረጠ የኔም ባይመልስ ነበር ብዙ ሰው ሙልጌታ ጀዋሬ ይቅርታ እግር ላይ ወርቆ አልቅሶ አጣምም ብሎ ቢቸን ያጠናው ነበር። ሴት ካመረረች፣ እየፈነጋገሉ፣ እያዋሹም እያስታመሙ እንትን ማለት ነው እንጂ

ጥስ ብሎ አይቀርም ይቀመጣል። እንግዲህ ብጥስ ብሎ አይቀርም ይቀመጣል ብላለች ገኒ እንግዲህ በሰዓቱ እሱ ደግሞ ሴት ካመረረች አመረረች ነው ምንም ማድረግ አትችልም ብሎ ነበረ። በትላንትና ዕለት እንግዲህ በይፋ ድጋሚ ተጋብተዋል፣ ድጋሚ እንደ አዲስ ተሞሽረዋል ማለት ነው። ሁላችሁን እንኳን ደስ አላችሁ ማለት እፈልጋሉ። በተለይ የገኒ ወዳጆች ማለት ይሄ በሰው መታረቅ፣ በሰው አንድ መሆን የምትደሰቱ ሰዎች እንኳን ደስ አላችሁ ማለት እወዳለሁ ማለት ነው። እንግዲህ በፕሮግራሙ ላይ ብዙ ብዙ ተብሏል ግን እኔን በጣም ያስገረመኝ ነገር ምንድን ነው? የመጀመሪያ ልጃቸው ማለት የሴት ልጃቸው ናት የመጀመሪያ ልጃቸው እሷ የሰጠቻቸውን ስጦታ እኔ እስኪ እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እሱ ያዘጋጀው አንድ ስጦታ አለ እና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንዲሰጥ ይፈቀድል

ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይ ሁሉም ሰው መሰከረ። መጨረሻ ላይ በዚህ ተመደበችላል። ፋይናል እንግዲህ በትዳር ህይወት ዋናው የተዳሩ ራስ ክርስቶስ ካልሆነ ዳር ከንቱ እንደሆነ የሚያሳይ ቪዲዮ ነው። እይቷ ተጨንቃ በጣም ለረጅም ጊዜ ስትጸልይበት ስትለምነው የነበረው ጉዳይ ተሳክቶ ስታይ በቃ ይሄንን አስገቡ በህይወታችሁ ነው። እግዚአብሔርን ህግ መተዳደሪያችን ካረግን በትዳራችን ላይ ትዳራችን በጣም ለብዙዎች ምሳሌ የሚሆን ትዳር ይሆናል ማለት ነው። ስለዚህ እንግዲህ ገኒና ረዳት ፕሮፌሰር በጣም ደስ የሚል ቆይታ እንዲሆንላችሁ እግዚአብሔር በህይወታችሁ ሁሉ ጣልቃ እንዲገባ፣ ገኒም እንዳለችው እንግዲህ ጸልዩልን ያለችው። ሌላኛው ደግሞ ያመጣውላችሁ መረጃ አርቲስት ታምራት ደስታ ከሞተ ሰባት ዓመት ሆኖታል። ሰባተኛ ዓመቱን አስመልክቶ የተሰሩ ቪዲዮዎች አሉ። እስኪ እንስማውና ከዛ የራሳችን አስተያየት እንሰጥበታለን። የሙዚቃ ህይወትን ገና በማለዳ እድሜ የጀመረው ድምፃዊው ጥቁር ውሃ ከምትባለው የትውልድ ስፍራው ተነስቶ ሐዋሳና ድሬዳዋን አልፎ ሸገረንም ተሻግሮ አውሮፓንና አሜሪካንም ማዳረስ የቻለ ድንቅ ሙዚቀኛ ነው። በ1990ዎቹ መባቻ ላይ የተጀመረው የሙዚቃ ጉዞ በ1990ዎቹ አጋማሽ ላይ አንለያይም የተሰኘ አልበሙን እንዲያስደምጠን አድርጓል። ከአንለያይም ቀዳሚ አልበሙ አስቀድሞ ሐኪሜነሽ የተሰኘ አልበምን ቢሰራም የዛን ያክል መደመጥ አልቻለም ነበር። በአንድ አልበሙ ላይ ከቀዳሚ አልበሙ ሐኪሜነሽ ሙዚቃውን ደግሞ በመጫወት ተወዳጅ ስራን ሊሰራ ችሎ ነበር። ከዚህ አልበሙ በኋላ በእኛ ሚሊኒየም ከአንቺ አይበልጥም የተሰኘ ሶስተኛ አልበም ሰርቶ ለሙዚቃ አፍቃሪያን አድርሶም ነበር። ይህ አልበሙ ሰባት ዓመታትን ካስቆጠረ በኋላ በ2007 ዓ.ም ከዚያ ሰፈር የሚል መጠሪያ የተሰጠውን አልበምም መስራት ችሎ ነበር። ከነዚህ አልበሞቹ በተጨማሪ በርካታ ነጠላ ዜማዎችን ለሙዚቃ አፍቃሪያን አድርሷል። እርሱ ከድምፃዊነቱ በተጨማሪ ለበርካታ ወጣትና አንጋፋ ድምፃዊያን የግጥምና ዜማ ስራዎችንም ሰጥቷል። ይሁን እንጂ ከሰራቸው ስራዎች በላይ ወደፊት ብዙ እንደሚሰራ በሚጠበቅ እድሜ ላይ ባልታሰበ አጋጣሚ ሚያዝያ 8 2010 ዓ ም ከዚህ ዓለም በሞት ተለይቷል። ድምፃዊ ታምራት ደስታ ሰባተኛ ዓመት ሞት ዓመቱ እየተከበረ ይገኛል። ወደ ሌላ መረጃችን ደግሞ ስናቀና ማለት ነው። በዚህ ሳምንት እንግዲህ ዮሐንስ ሽፈራው እጽዋትን ለመድኃኒትነት በመጠቀም ዙሪያ ላይ የሚሰራ ታስሯል ተብሎ ሚዲያዎች ላይ መነጋገሪያ ሆኖ ነበር። እሱ ግን በአካል መጥቶ አልታሰርኩም ሲል ገልጿል። እንስማ ነው። እንግዲህ ሰሞኑን ሰብአዊነትን ከውስጤ አሟጦ ስለ ሰው ልጅ ያለኝን አመለካከት የሚቀይር ነገር ነው እኔ ላይ የተፈጸመው። በዚህ ማህበራዊ ሚዲያ ዮሐንስ ታሰረ ሲባል ሰምታችሁ ከሆነ ታስሬ ሳይሆን በተደራጁ ቡድኖች አፈናን የደረሰብኝ ህይወቴንም ያለኝን ነገር ለመንጠቅ እንዲሁም ለሀገርና ለህዝብ ይጠቅማል ያልኩትን የመድኃኒት እጽዋት ልየታና ዘር ማቆያ ድርጅት ለማውደም አስበው የመጡ ሰዎች ነበሩ፣ አፈናውን የፈጸሙብኝ። እግዚአብሔር ረድቶኝ ሰንሰለታቸውን በጥሼ አምልጫለሁ። ካመለጥኩ በኋላም በዙሪያ ያሉ ሰዎች ላይ ብዙ መከራ እየደረሰ ነው። ጉዳዩን አሁን ህግ አውቆት ኮሚሽን እያጣረው ነው ያለው። እነማን ናቸው የሚለውን ዝርዝር መረጃው ለፍርዱ ለኢትዮጵያ ህዝብ እነግራችኋለሁ በምትችሉት አቅም እኔ ከዛ ወጥመድ ውስጥ እንደወጣ ስጥርብኝ ለነበራችሁ ሰዎች ምስጋና ከፍ ያለ ነው። ግን እንደዚህ ከሆነ ሰብአዊነት ለህፃን ልጅ ለአራት አመት ህፃን ልጅ ያራሉ ገንዘብ እናገኝበታለን ብለው ወስደው አውሬ ያስብሉ ሰዎች ከነዛ ሰዎች እጅ ነው ሞድኬ የነበረውና ስራቸው ፋታቸው ብዙ ነው። ህዝቡ ለማን ልናገረው ብሎ አፍኖ ይዞት ነው እንጂ ለህይወቱ ለውጥ ገንዘብ እየከፈለ ካላመጣት ሞታል እየተባለ እየተዛተበት ተሳቋ ያለ እኔ ሰዎች ናቸው። እኔንም አፍኖ እየነበረ እና ግን እኔ ያው እግዚአብሔር አብሮኝ ስለነበረ ለእኔም ህይወቴ ካለፈበት አውረድ ተሞክሮ ለህይወቴ ካለኝ አቋም አንፃር ሰንሰለታቸውን በጥሻም ልቻል ነው ቢሆንም በእኔ ዙሪያ ላይ ያሉትንም ሰዎች አሁን ማሳደዳቸውን አላቆሙም እና እነማናቸው፣ የት ይገኛሉ፣ ምናቸው ናቸው ማስረጃ ላይ ፎቶቸው ቪዲዮቸውን ይዣቸዋለሁ። እነዚህ ሰዎች ለኢትዮጵያ ህዝብ ይፋ አረጋለሁ። እናንተው ትፈርዱኛላችሁ። እኔም ብቻ አልነበረም እያገዘኝ እያገዘኝ የጤና መምሪያ የምሰረውን ስራ ወደውት ደግፈው ትራንስፖርት ሰርቪስ እየሰጡ ሹፌሩንም ሳይቀር ዘውት ነበር እና ሰው እንዳይጎዳብኝ የመጣችሁት ወደ እኔ ከሆነ እኔም ሰዱ በሚል ነበር። ወደዛ ጫካ ዘው የሄዱ ግን እዛ ስትሄዱ እውነት ነው የምነግራችሁ፣ ብቻ ነው እግዚአብሔር ያቀደው ይኖራል። ዳግመኛ ዛሬም በህይወት ሲያኖረኝ ሌላ ዕቅድ ይኖረዋል ብዬ አስባለሁ። አለው የተጨነቃችሁ ስለእኔ አሰባችሁ፣ ይኸው ዛሬም በህይወት አለ እግዚአብሔር አብሮ ይችላል። በእግዚአብሔር ላይ ያምለው እምነት ደግሞ ደስ ይላል። እንዲህ አይነት ሰዎች ለእኛ ለትውልዱ ስለሚያስፈልጉን ቢጠበቁ ወይም ደግሞ ቢቆዩልን እንላለን። እግዚአብሔር ደግሞ ከበሬ ያድርጋቸው ነው የምንለው። በሌላ ቪዲዮ ደግሞ እንግዲህ በዓል እንደመሆኑ መጠን የትንሳኤ በዓል ወቅት ማረሚያ ቤት ሄዶ ቃሊቴ ማረሚያ ቤት ሴቶች እስር ቤት ሄዶ ማለት ነው የሙዚቃ ስራውን አቅርቦ ሶስት በሬም ገዝቶ እነሱን በዓል አብረውት እንዲያከብሩ እንዳደረገ እንግዲህ ሚዲያዎች ላይ ወጥቷል። እስኪ የተወሰነ እኒየውና ከዛ ደግሞ አስተያየት እንሰጣል። ብዙዎቻችን ይህን መልክ እናውቀዋለን። ያሬድ ነጉ የዚህ ሀሳብ ጠንሳሽ እሱ ነው። በዓልን በቃሊቲ ማረፊያ ቤት በዓሉን ሙሉ ለማድረግ ሰንጋዎቹ ካሉበት አቃቂ ሰንጋ ተራ ተገኝተዋል። መድረክ ላይ ዝግጅቱን ጨርሶ እየጠበቃቸው ነው። የላኩትን መልት ባደርሱል ሰው የታራሚዎቹ ደስታ

እዛው እስር ቤት ውስጥ ፐርፎርማንስ በሚያቀርብበት ሰዓት እዛ እስር ቤት ውስጥ ታስራ የነበረች አንድ አርቲስት አግኝቶ ያጋጠመው ነገር አነጋጋሪ ሆኗል። እሱንም ላሳያችሁ። እዚህ መሀል ግን አንድ ልብ ሰባሪ ነገር ተከሰተ። ይህች በሙዚቃ ስራዎቿ የምናውቃት ብዙዎቻችን የምንወዳት ፍሬ ህይወት ዛሬ በህይወት አጋጣሚ ማረሚያ ቤት ናት። በመድረክ የምትመስለው ፍሬሕይወትን ከታራሚዎች መሀል ከልጇ ጋር መመልከት ለያሬድም ከባድ መም ነበር። አላማው የታራሚዎችን ሞራል ከፍ ማድረግ ሆኖ ያሬድ በዚህ ልክ መነካቱ ልክ እንዳልሆነ ስለተገነዘበው ራሱን አረጋግቶ ማየቱን ሲያቀብላት የናፈቃትን ፈቃትን መድረክ ደጇ ድረስ መምጣቱ ደስታዋን መቆጣጠር አቃታት። መድረኩ ላይ ወጣል ኳን አደረሰን

እንግዲህ ያሬድ ነጉ የሰራው ስራ በእውነት የሚያስመሰግን ነው። ያሬዱ እንወደሃለን እና አከብራሃለን ቀጥልበት። አንተ ትልቅ አስተሳሰብ ያለ ፖዚቲቭ ሰው እንደሆነ እኔ በደንብ እረዳለው። ወንድሜ ክበርልኝ ባለበት ይመች እንግዲህ ወደ መጨረሻው መረጃ የሳመራ ደግሞ፣ በጣም አስደናቂ ቤተሰብ በዚሁ በሀገራችን ኢትዮጵያ ተፈጥሯል ማለት ነው። ምክንያቱም አምስት ወንድማማቾች በሙሉ ኦርቶዶክስና በፕሮቴስታንት ውስጥ ያሉ ግን ሁሉም በሃይማኖታቸው፣ በያሉበት ሃይማኖት መምህራን ሆነው ወጥቷል ማለት ነው። ይህ ቤተሰብ ቢጫ የለበሱት አባት አባ ሞላልኝ አበጋዝ፣ ነጭ የለበሱት የቤቱ ሁለተኛ ልጅ አባ አፈወርቅ ሞላልኝ፣ ሌላኛው ልጅ ቢሾፕ ዳዊት ሞላልኝ፣ ሌላኛው ልጅ ፓስተር ሶፎንያስ ሞላልኝ ሰዎች ናቸው። እኛ የምናውቃቸው ብዙ ጊዜ ሶፊ ሶፎንያስን እና ፓስተር ዳዊትን ነው። ግን በጣም በሚደንቅ ሁኔታ አባታቸው የኦርቶዶክስ አባት ናቸው። ልጆቻቸው ደግሞ በፕሮቴስታንት እምነት ውስጥ በፓስተር ማዕረግ ላይ ያሉ ልጆች ናቸው ማለት ነው። እንግዲህ ስለዚህ ቤተሰብ ምን ተሰማችሁ? በጣም ነው የደነቀኝ። ስለደነቀኝ ስለገረመኝ ነው ያመጣሁትና ሚዲያ ላይ እንግዲህ ወደ ኦርቶዶክስ ተቀይረው ነው ኦርቶዶክስ ሆነው ነው ምናምን ተብሎ የተወራው ነገር ትክክል አይደለም። እንግዲህ ፎቶዎቹ እንደምትመለከቷቸው እጅግ በጣም አነጋጋሪ ስለነበሩ የሳምንቱ እናንተም እንግዲህ ሰምታችሁ በውሸት መረጃ እንዳትደናገሩ ይህንን ኢንፎርሜሽን ሰጥቻችኋለሁ። ማለት እንግዲህ ለዛሬ ፋሲካ ማግስት ላይ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። እዚህ እናንተ ፊት ቆሜ ይህን ቪዲዮ እንድሰራ ላደረገኝ ለቅዱሳን ሁሉ አምላክ ለምድርና ለሰማይ ፈጣሪ የነገስታት ንጉስ፣ የጌቶች ጌታ ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው እና ትንሣኤውን ሞትን አሸንፎ እንግዲህ ከሲኦል አውጥቶ ከሲኦል ስራት አውጥቶ ዳግም ሰላማዊ ህይወት ዳግም እውነተኛውን መንገድ ክርስቶስ ኢየሱስ ስለገለጠልን ክብር ሁሉ ለሱ ይሁን። በሌላ ቪዲዮ እስክንገናኝ ድረስ በጣም አክባሪያችሁ ወዳጃችሁ ሞለቴ ፌዳው ነበርኩኝ። ሰላማችሁ ይብዛልን።